አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራቸው የቻናል ተከታታዮች እንደት ናቸው? ሰላም ናቸው? እንዱክስታን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁ በሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ተከስቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሆኑ። ነባሮችም ሼር ላይክ በማድረግ ሀሳብ አስተያየት በመስጠት አበረታቱኝ እላለሁ። ዛሬ ላችሁ የመጣሁት እንግዳ ክፍል ሀያ ሁለት ነው። እንግዳ ክፍል ሀያ አንድ ላይ እንዳየ ነው ሄለን መሲን በተቀመጠችበት በክፍሏ ቆልፋት እንደሄደች አይተናል። ሄለንም ማስጠቀቂያ ሰጠቻት። መሲም ደብዳቤውን ቼክ ሳታደረግ በሩን ክፈችልኝ፣ ምን እንደምታደርግኝ አያለው፣ አንቺ የተረገምሽ ብላ በሩን ቢደበድብም የሚሰማት አላገኘችም። ስልክን ብትሞካክር አላገኘችም። ማንም የሚሰራት ስልክም አላገኘችም። በሩ ስርም ደብዳቤ እንደተቀመጠ አየች እና አንስታ አነበበችው። ደብዳቤው የሚል ይሄ የምትወጃቸው ቤተሰቦችሽን እንደምታጭና ያላሰብሽው አደጋ እንደሚደርስባቸው እንዲሁም አንቺ ላይም ያላሰብሽው አደጋ እንደሚደርስብሽ ከአሁኑኑ አስቢበት። ያልኩሽን ቃል አደረግሽ አደርገዋለሁ። የቶማስ ምን እንዳልሽው እያንዳንዱ ነገር በዝርዝር ካልነገርሽኝ ያለ አሰብሽው ውስጥ ነው የምትገቢው። ሰፊን ጊዜን ሰጥቼሻለሁ፣ አስቢበት ብላት ደብዳቤ አስቀምጣ ቆልፋ አባት ሄደች። መሲም በጣም ጨነቃት፣ አለቀሰች፣ ጮኸች። በሩም በእግሯም በእጇ ብትመታ ማንም የሚሰማት አላገኘች። ለመሲም ፍቅረኛዋ ወይም አፍቃሪዋ ቴዲ ደብዳቤ ሚሴጅ ላከላት። እሱም እንዲህ ይላል፤ ደጋግመች ስትደውይ አለማንሳት። አንቺን ለማውራት ብቁ ብቃት ስለሌለኝ ነው። አዎ ጭንቅላትሽ ውስጥ ብዙ ነገሮችን እያሳሰብሽ ነው። ምን አይነት ደፋር ሰው ቢሆን ነው ነው እኔን የሚያወራኝ? ስራዬን ሁሉም ታቂዋለሽ። ስለ እኔ እያንዳንዱን ስታወሪ እንደምትጠይኝ አውቅ ነበረ። እንደዛም ሆኖ ግን አንቺን በማፍቀር ከማፍቀር ወደ ህል አላልኩም። አንቺን የምወድሽ ከልቤ ነው! አንቺ በጣም ልዩና ድንቅ ሴት ልጅ ነሽ። እንደዚህም መጻፌ ድፍረት እንደሚሆንብኝ አውቃለሁ። አንቺ ብቻ ፊትሽን እንዳታዞርብኝ። ለሁሉም ነገር ምክንያት አለ። እባክሽ ላስረዳሽ እድሉን ስጭኝ። ሄለን ደግሞ ምንም አታደርግሽም፣ አትፍሪ። እሷ እኔን ሳታመክረኝ ምንም ነገር አታደርግም። እኔ አፍቃሪሽ ቴዲ ነኝ መሲም ክላሳ ውስጥ የሚሰማትና የሚያዳምጣት አጣች በጭንቀትም ተዋጠች እያለቀሰች ደምንባ እያነባች ይህንማ በጣም ትልቅ ድፍረት ነው አታደርጊውም ለምን እንደዚህ ጨከንሽብኝ ማንም ደግሞ የለም የሚጠራውም የሚሰማኝም የለም በሚል ክፍል ውስጥ ቀወጠችው ወይዘሮ ሄለንም ስልክ አላነሳም አላት እሷም በጣም ተጨነቀች እንዲሁ የኔ ወድ ምን ሆንክብኝውን ምንድነው ያጋጠመ? እባክ ያጋጠመህ ነገር አንድ ስልክህን ክፈትና ንገረኝ እያለች ለብቻ ማንጎራጎር ክፍል ውስጥም እየተሆነች ትገኛለች። አንተ እኮ የኔ መደበቂያ ነህ፣ ሀዘኔም ደስታይም ተካፋይ ነህ፣ እንዴት ጨከን ክብኝ። እልሹና አዶኒ በክፍላቸው ቁጭ ባሉበት እሹም አዶኒ ላይ ተኝታ ኑኑን ጠራቻት። ቅድም እኮ ይቅርታ የጠየኩሽ ከልቤ አይደለም አለቻት። እሷም ለምን አለቻት። እሷም እሺ ብላ ተቀበለቻት። እንዴ እሺ ብቻ ነው በቃ የምትይው? ምንም አልሴለሽም አለቻት። አዎ ምን ልሻ አለው ታዲያ አለቻት። እልሽም እንዴት እንዴት ነው የሚያደርግሽ? ቆይ እንዴት እንዴት ነው የሚትወኘው አለቻት። እንሁኑም እሽ ከአንቺ ጋር ምንም አይነት ጸብ የለኝም። ለምን አትታዩኝ? በቃ ታይኝ አለቻት። ገና መች ጀመረና መች ጀመርኩ ብላ እሷም አዶኒም ኤልሾ ታይ በቃ ሲላት፣ እሷም ተናደደች። እን ራሴ ተው ምን እያልክ ነው? ወይ ደብዳቤውን እንዲሁም አሳያለሁ፣ አውረ እናያለን። እሱን ካየ በኋላ ምን እንደሚትል እናያለን አለችው። ኑኑም ደብዳቤውን ሲታይ በጣም ደነገጠች። እንዲ ሽው ይህንን እየታገኘሹ ኬት አመጣሹ? ይህንን እንኳን እንደዚህ አታደርጊም። ይህንን ጋሽዬ ናትዬ ካዩ ከሰሙ ጥሩ አይደለም አለቻት። እሳውም ልቧን ይዛ አዘንሽላቸው ለነሱ ብላ በደብዳቤውም አብሮ ተያያዙ። ምንም ነገር ሳትከፍችው ለእኔ ሲጭኝ ብሰጭኝ ይሻልሻል ምን እንደሚፈጠር ተያለሽ። ምን እንደምትፈጠር አያለው። እኔም አልሰጥሽም እስቲ ምን እንደምታደርጊ አያለው በሚል ተያያዙ። ኑኑም አንስታ አዶኒ ቁጭ ብሎ እያያት በጥፊያ ጨውለቻት። እሷም ቷን ይዛ ዞር ብላ ተከተ። ጸባቸውም እንደቀጠለ እንዴት በጥፊት መችኛለች አለች። ኑኑም የያዘችውን ወረቀት ከእሾ ነጠቀችና ወሰደችባት። አዶኒም ተነስቶ ምን እየሆናችሁ ነው ብሎ ሲመለከታቸው ድብድቦን ቀጠሉ። ወረቀቱን ከሁለት እጃቸውም ነጥቆ ወሰደባቸው። ኤልሾም አዱ ተው የማይመለከት ውስጥ እንዳትገባ ብታርፍ ይሻላል። አሁንም ሁለታቸውም ተያያዙበት። ደብዳቤው ፖስታው እኔ ጋደል የነበረው ለእኔ ትሰጠኝ ያለህ፣ እልሾም አለችው። እሱም ኑኑም አንዳሰጣት መሆን የለበትም ለእኔ ነው መስጠት ያለብህ በሚል የሚመለከተው ነገሩ እኔን ነው፣ ስለዚህ እኔ ነኝ ደብዳቤው ኔጋ ነው መሆን ያለበት አለች ኑኑም። ኑኑም እናንተ ብታነቡትና ብታዩት ምንም ጥቅም የለውም፣ ለእኔ ግን የህይወቴ ጉዳይ ነው። ስለዚህ እኔ ጋ ነው መሆን ያለበት ለእኔ ስጠኛ አለች። ኦሄል ይህንን ደብዳቤ ኬት ነው ያመጣሽው? እኔ ካድ ክፍል ነው የመጣሁት እንዲሁም ደግሞ አስፈቅጃለሁ አለች። እሷም አይሆንም፣ መሆንም የለበትም አይደለም አለ። በምንም መንገድ ሊፈቅዱላት አይችሉም። ወላጆቼ እኮ ናቸው፣ ማንኛውም ነገር ለማድረግ ይፈቅዱልኛል። አዶኒ ለኑኑም አንዴ ወደ ውጭ ማውጣት ይችያለሽ አላት። እሷም ወረቀቱን ሳልይዝ ማውጣት አልችልም፣ በፍጹም አልወጣም አለች። እሷም ለምን አዶኔ፣ ለምንድን ነው ግን እንደዚህ የምታደርገው? ብታርፍ አይሻልህም? አይዞሽ ነው እኔ ከፍቼ አላየሁም ፖስታውን፣ ግን አንቺ ላናገር ብቻ ነው የፈለግኩት አለ። ውሳም አልፈልግም፣ አይሆንም ነው ያልኩኩ። በቃ መውጣት አልችልም፣ ፖስታውን ሳሰጠኝ አለችው። ይሄና፣ ለምንድነው ለምንድን ነው የምታደርቀኝ? ይሄ ኮ በማይመለከታችሁ ነገር አትግቡ፣ ይሄ አይመለከታችሁም፣ የኔ የህይወቴ ጉዳይ ብቻ ነው። አዶኔም ለሉኑ ሲሰጣት እሹ አንቺ እንዴት እንዴት ነው የሚያደርግሽ? ወረቀቱን ሲጫት ለኖኖ አላት። እሷም በምንም ታምር አላደርገውም ከፍቼ ሳላየው ሳላነበው ልሰጣት አልችልም። አዶኒም ብድግ ብሎ ተነስቶ ተናዶ ነጠቃትና ለኖኖ ሰጠት። ኖኖም ወረቀቷን ይዛ ወደ ክፍሏ ሄደች። እሹም በጣም ተናደደች። አዶኒ በጣም ነው የምታስጠላኝ። ወንድምነት፣ ቆይ ለእኔ ነው ወይስ ለሷ ነው ብላ በጣም ተናደደች። ዝም በይ አርፈሽ ቁጭ በይ ብታርፊ ይሻል ይሻል ብሎም አስጠነቀቃት እትዬ ሄለን የምታደርገው ጠፋባት ስልክም አልነሳ አላት ከባለቤቷ ጋር የቀድሞ ያሳለፈችውን ነገር ማሰላሰል ጀመረች ያወሩትንና ያማከራትን ያዋያትን ነገር ማንሳትና ማስተዋል ማሰብ ጀመረች የምታደርገው ጠፋባት